አንዲት ድሃ ሴት ታላቅ ልጇን ወደ ሐኪም ወሰደችና፣ የማይቻል ነገርም ሰማች፤ እርጉዝ ናት። ነገር ግን አራቱም ልጆቿ በድንገት እርጉዝ የሆኑበትን አስደንጋጭ ቅሌት ዳኛው ሲመረምር የበለጠ ትልቅ እውነትም ይጋለጣል። የጊዜ ገደብ ያለው የህይወት አደጋ፣ አደገኛ ምርመራና ወንጀለኛ ነው ተብሎ የተወገዘ ጀግና በአንድ ወቅት አንዲት ምስኪን እናትና አራት ድንግል ልጆች ነበሯት። ድህነት በኑሯቸው ላይ ጥላ አጥልቶም ነበር። አንድ ቀን ታላቋ ልጃቸው ታመመች። እናትም ልጇን ይዛ ወደ ጤና ጣቢያም ሄደች። የጤና ጣቢያው ሐኪም እናትየዋ እጅግ የሚዘገንና የሚያስደነግጥ ነገርም ነገራት። ልጅሽ ነፍሰ ጡርናትም አላት። ይህንን የሰማችው ምስኪኑ እናትም ደነገጠች፣ እናም አለቀሰች። ልቧ ተሰግሮ ልጇን ይዛ ወደ ቤትም ተመለሰች። ወደ ቤት እንደደረሱ እናት ልጇን አስቁማ በቁጣ እንዲ ስትልም ጠየቀቻት። ይህን የሰራብሽ ማን ነው? እንዴትስ ይህ ሊሆን ቻለ ብላም ጠየቀቻት በቁጣ እጅግ ከመናደድ የተነሳ ቆዳዋ እስኪቆስል ድረስ በግርፍ ቀጠቀጠቻት። ልጅቱም የደረሰባትን መከራ መቋቋም አቃጣትና በእንባ በተሞላ ዓይኖቿ እየጮኸች እንዲህ አለች፣ እማዬ እኔ ምንም ያደረግኩት ነገር የለም። ይሄ እንዴት እንደተፈጠረም ሆነ የአባቱን ማንነትም አላውቅም። በፈጣሪ ምልልሻለሁ እኔ በፍጹም ምንም ነገር አላደረኩም፣ አለቻት። ከማንም ጋራም ተነጋግሬ አላውቅም፣ እኔ ፈጣሪን ፈራለሁ። ይህን ሕፃን እንዴት ሆድ ውስጥ እንደገባ እውነት አላውቅም አለች። የታላቋ ልጃቸውም ሆድ እየተለጠጠ በሄደ ቁጥር ከእለታት አንድ ቀን ታናሽ እህቷን በሆደ መምስቃይ ማልቀስም ጀመረች። እናትየዋ ልጇን ይዛ ወደ ሐኪም ቤትም ሄደች። ሐኪሙም ልክ እንደ መጀመሪያው አስደንጋጭ ዜናም ነገራት። ልጅሽ ነፍሰ ጡርናትም አላት። እናት የውም ይህን በሰማችበት ከስበት ልቧ ሊፈነዳ ምንም አልቀራትም ነበር። ልጇን ይዛ በፍጥነት ወደ ቤት ሄደችና ልክ በትልቋ ልጇ ላይ ያደረገችውን ግፍም ደገመችባት። በብርታትም ደበደበቻት። ታናሿም እህቷ ልክ እንደ ትልቋ እህቷ ቃል እየደገመች እንዲህ አለች። እማዬ፣ በአላህ ይሁንብኝ፣ እኔ ይህን በፍጹም አላደረግኩም አለች። እንዴት እንደሆነም አላውቅም። እኛ እኮ ከቤት በፍጹም አንወጣም አለች። እናትየዋ ልጆቿ ከቤት የማይወጡ ከሆነ ይህንን ነገር ያደረገባቸው ማን ይሁን በማለት በጭንቀት ማሰብም ጀመረች። በመጨረሻም ተስፋው በማክሰሙ እኔስ ጉዳይን ለፈጣሪ የሰጠሁት አለች። ከጥቂት ቀናት በኋላ የልብ ስብራቱ ታናናሽ እህቶቿ ላይ ደረሰ ሶስተኛዋ፣ በመቀጠልም አራተኛዋ ገና በ15 አመቷ ላይ ይህ አደጋ ደረሰባት። አራቱም ሴት ልጆቿ በሐኪሙ እንደተረጋገጠ ነፍሰ ጡርም ሆኑ። እናትየዋ ቀንም ማታም እንባዋ ሳይደርቅ እያለቀሰች ሆዳቸው እንደ ፊኛ እየተነፋ እርግዝና መጀመሩ ምልክት በታየባቸው አራቱም ልጆች ላይ ይህን አስፈሪ ተግባር የፈጸመባቸውን ሰው በመፈለግም ተጨነቀች። በህሊናዋ እንዲያለች ታሰብም ነበር። በራሴ ቤት ውስጥ ምን አይነት መዓት እየተከሰተ ነው? አለች እናትየውና ልጆቿ አንድ የፈራረሰ ጎጆ ቤት ውስጥ ነበር የሚኖሩት። እጅግ በጣም ድሆች ነበሩ። በተጨማሪም ሴት ልጆቹ ቁርኣንን የሚቀሩና ሰላታቸውን በጊዜ የሚሰግዱ እውነተኛ አማኞችም ነበሩ። አባታቸው ገና በህፃንነታቸው ያረፈው እናትየውም ልጆቿን ለማሳደግ ቁርአን እንዲያጠኑ ለማድረግ ሌት ለቀን ትሰራ ነበር። እናትየውም ሀብታም በሆኑ ሰዎች ቤት ውስጥ አልጋ ላይ ሆናም ትሰራለች። ታጥባ ትጠርግና ቤታቸውንም ታጸዳላቸውም ነበር። ከሀብታሞች ቤት የሚተርፈውን ምግብ ለልጆቿም ትወስዳለች። በፍጹም ለማንም እጇን ዘርግታ አልለመነችም ነበር። ይህ ክስተት በሴት ልጆቿ ላይ ሲደርስ ወደ ቤቷ ገብታ ያለ ምንም ምስክር ይህንን የሚያደርግባቸው ማን እንደሆነም ግራ ተጋባች። በመጨረሻም አንድ ቀን እናትየዋ ወደ ዳኛ ዘንድም ሄደች። ዳኛውም የሰዎችን አቤቱታ ይሰማ ነበር። እናትየውም በሀዘን እየተንቀሰቀሰች አለቀሰች። ዳኛውም በእንባዋ እጅግ ከመራራቱ የተነሳ እማዬ ምን ያስለቅስሻል? ምን አይነት መከራ ነው የደረሰብሽም? አላት። እሷም ክብር ዳኛ፣ የደረሰብኝ መከራ እጅግ የከፋ ነው አለች። በፍርሃት አዳራሹ በሰዎች መሞላቱን ስላየች ዝም አለች። ዳኛውም እማዬ እባክሽ የደረሰብሽን ንገሪኝ፣ አላት። እናትየውም ዝም ብላ ማልቀስ ቀጠለች። ስለዚህ ዳኛው በአዳራሽ ውስጥ የነበሩትን ሰዎች በሙሉ እንዲወጡ ማዘዘ። እሷ ብቻዋን እንድትቀርም ፈቀደላት። ሰዎች ሙሉ እንደወጡ እናት እናትየዋ እንዲ በማለት ታሪኳን መተረክም ጀመረች። ክብር ዳኛ እኔ ባል የሞተብኝ ምስኪን አሮጊት ነኝ። አራት ሴት ልጆችን ትቶልኝ ነው የሞተው። ልጆቼን ለመመገብ በሀብታም ሰዎች ቤት ውስጥ አገልጋይ ሆኜ የምሰራለሁ። አንድ ቀን ታላቋ ልጄ በጽኑ ታመመችና በህመም ስቃይ ላይም ነበረች። ወደ ሐኪም ቤት ወሰድኳት። እሱም እርግዝ መሆኗንም ነገረኝ። እጅግ ደነገጥኩኝ። ራሴን ልስት ምንም አልቀረኝም። ልጄ እኮ ገና አላገባችም። ወደ ቤት ወሰድኳትና በብርቱም ደበደብኳት። እሷም እማዬ ምንም አላደረግኩም፣ እኔ ፈጣሪን የምፈራ ሰው ነኝ፣ ይህ ህፃን እንዴት ሆዴ ውስጥ እንደገባም አላውቅም አለች። ከጥቂት ቀናት በኋላ ታናሽ ልጄም በህመም ስቃይ ማልቀስ ጀመረች። እሷንም ወደ ሐኪም ቤት ወሰድኳት። እሷም ነፍሰ ጡር መሆኗን ነገረችኝ። በትልቋ ልጄ ላይ ያደረግኩትን በእሷ ላይም ደገምኩት። ከዚያም ጥቂት ቀናቶች ካለፉ በኋላ ያው መከራ በሦስተኛው በመቀጠልም በአራተኛዋ ልጅ ላይም ደረሰ። አሁንም አራቱም ሴት ልጆቼ ነፍሰ ጡሮች ናቸውም አለ። ዳኛው ይህንን ሲሰማ እጅግ ከመደናገጡ የተነሳ ሀሳቡም ተበታተነ። እናትየውም በመቀጠል እንዲህ አለች። የእነዚህ ልጆች ህይወት ያበላሸው ሰው ማን እንደሆነ ማወቅ እፈልጋለሁ። ሕይወታቸው ተመሰቃቅሏል። ቀኑን ሙሉ ራሳቸውን ለማጥፋት ብቻ ነው የሚያወሩት። ዳኛውም ለመልስ እንዲህ አላት፣ እማዬ አሁን ወደ ቤትሽ ሂጂ። ፈጣሪ ከፈቀደ እኔ ይህንን ችግር እፈተዋለሁ። ከዚህ ሰዓት ጀምሮ ወንጀለኛው መፈለግ ይጀምራለሁ አላት። እናትየውም በከፍተኛ ሀዘንና በዝምታ ወደ ቤቷም ተመለሰች። ዳኛውም ይህን ወንጀል የፈጸመው ማን ይሁን፣ ሴትዮዋ ቤት ገብቶ ማንም ሳያው ይህን የሠራው ማን ይሁን እያለ ማሰላሰል ጀመረ። በመቀጠልም ዳኛው ወታደሮቹን ልኮ አሮጊቷ ቤት አጠገብ ላይ ማንም ሳያውቅ እንዲጠባበቁ ማዘዘ። ለብዙ ቀናቶች ወታደሮቹ አንድን ሰው ብቻ ነው የሚያዩት። በየምሽቱ ይመጣና በበራቸው ላይ የምግብ ከረጢት አስቀምጦ ወደ ጫካ ይመለሳል። ከዛ አሮጊታ ሴት ወታ ከረጢት ትወስድና በሮን ትዘጋም ነበር። ወታደሮቹም ያዩትን ለዳኛው ሪፖርት አደረጉ። ዳኛውም እሰሩት የሚል ትዕዛዝ አስተላለፈ። ዳኛውም በውስጡ እንዲህ አለ ይህ ሰው በሊት ተንኮል አስቦ ወደ ቤት ለመግባት ሲል በምግብ ውስጥ የሆነ ነገር እየጨመረ መሆን አለበትም አለ ሰውየው ምስኪንና ስራ የሌለውም ነበር በአንድ እርጌ መንደር ውስጥ ብቻውን ይኖር ነበር የሴትየዋ የሞተ ባል ህይወት በነበረበት ጊዜ ሁሉ ይረዳው ነበር ባልየው በሞተ ጊዜ ድሃው ሰውዬ ያንን ውለታ ለመመለስ አሁን ወስኗል በየዕለቱ እንጨት ይሰበስብና ወደ ገበያም ይወስደውና ይሸጠዋል። በገንዘብም ምግብ ገዝቶ የብቸኛዋን ሴትና የልጆቿን ህይወት ለመርዳት በበራቸው ላይ ምግብ ያስቀምጥላቸውም ነበር። ይህንን ለረጅም ጊዜያትም ይደጋገመው ነበር። ወታደሮቹም አስረው ወደ ዳኛው ፊትም አመጡት። ዳኛውም በየቀኑ በሴትዮዋ በር ላይ የምታስቀምጠው ነገር ምንድን ነው ሲልም ጠየቁት። ሰውየውም በጭንቀትና በድካም ስሜት ተውጦ ተውኝ የፍጥረታትን ጉዳይ ለፈጣሪ ተውት በማለት መለሰ። ዳኛውን በቁጣ እንዲህ አለ። እውነቱን ካልተናገርክ ጠባቂዎቼ አንገትህን እንዲቀሉ እንዲቀዱ እፈርድብሃለሁ አለው። ሰውየውም ክቡር ዳኛ፣ የደበቁትን ምስጥር ማወቅ ከፈለክ እኔ ልንግርህ አለው። እኔ ብቻዬን የምኖር ምስኪን ሰው ነኝ። ልጆቼ አድገው ካገቡ በኋላ ትተውኝ መሄዱ። የዚች ሴት ባል በህይወት በነበረበት ጊዜ በየቀኑ ይመጣ ነበር፣ አብሮኝ ይቀመጣል፣ ምግብም ያመጣልኝ ነበር። እርሱ በሞተ ጊዜ እኔ ደግሞ ውለታውን ለመመለስ ሚስቱን ለመርዳትም ወሰንኩ። በየቀኑ እንጨት ለመሰብሰብ ወደ ጫካ እሄዳለው፣ ሸጣለው፣ በገንዘቡ ምግብ እገዛና እኔ ሳልታይ በበሯ ላይ አስቀምጥላትም ነበር። ዳኛውን በንዴት እንዲህ ሲልም ጠየቀው፣ በጎ ለነበረል ሰው ይህንን ነገር እንዴት ልታደርግ ትደፍራለሁም? አለው። ሰውየውም በፍርሃት እኔ በፈጣሪ ይሁንብኝ፣ በፍጹም ምንም ያደረግኩት ነገር የለም ሲልም አለ። ዳኛውን በንዴት እንዲህ አለ፣ እነሱ እኮ በሙሉ ነፍሰ ጡር ሆነዋል በማለትም ጮኸ። ወዲያውኑ ጠባቂዎችን ጠርቶ ነገ ፈራጁ እስኪመጣ ድረስ እስር ቤት ውስጥ ተከታተሉ ሲልም አዘዘ። ሰውየውን በደንጋጤ እንዲያለ ይጮህም ነበር። በፈጣሪ ይሁንብኝ እኔ ምንም ያደረኩት ነገር የለም እኔ ፈጣሪን እፈራለሁ። በሕይወቴ ፈጣሪን የሚያስቆጣ ምንም ነገር አላደረኩም ሲልም ጮኸ። ዳኛው በቦታው ተቀምጦ የሰውየውን ንግግር በሐሳብ ማብሰልሰልም ጀመረ። ይህ ሰው እውነቱን እየተናገረ ከሆነ ታዲያ በእነዚህ ምስኪን ልጃገረዶች ላይ ይህንን ነገር የፈጸመው ማን ይሁን ብሎም እያሰበ ነበር። መቀጠልም ወደ ቤታቸው ሄዶ ልጆቹን ማናገር ጀመረ። እንዲህም ሲል ጠየቃቸው። ወደ ቤታችሁ የሚገባ ሰው አለም አላቸው። እነሱም ለመልሱ ማንም ወደ ቤታችን አይገባም፣ ይህን አሳፋሪ ተግባር ያደረሰብን ማንም የለም። ሆዳችንን ሲያመን ብቻን የተሰማን አሉ። ሐኪም ቤት ስንሄድም እርጉዝ መሆናችንን ነገሩን። እኛ ፈጣሪን የምንፈራ ንጹሕ ልቦችንን ክቡር ዳኛ ሲሉ መለሱለት። በዚህም ጊዜ ዳኛው እነዚህ ልጃገረዶች ሌላ ሐኪም እንዲመረምራቸው ሲል ትዕዛዝም ሰጡ። ምርመራና ኤክስሬ ከተደረገላቸው በኋላ አራቱም ልጆች አደገኛ በዘር የሚተላለፍ የሆድ በሽታ እንዳለባቸውም ታወቀ። በአስቸኳይ ቀዶ ጥገና ካልተደረገላቸው ሕይወታቸው ሊያልፍ እንደሚችልም ተነገራቸው። በሽታውም ሆዳቸውን እጅግ ስላታበጠው የመጀመሪያው ሐኪም በስህተት እርግዝና እንደሆነ ተረድቶም ነበር። እናትየውም ይህንን ስትሰማ እጅግ ደነገጠች። ደንገጣም እንዲህ አለች፣ ምን አይነት በሽታ ነው? እንዴትስ አራቱን ሊያጠቃ ቻለ ሐኪሙም ለመመለስ ይህ የፈጣሪ ፍቃድ ነው በአስቸኳይ ጥገና ያስፈልጋቸዋልም አላት በተጨማሪም ለአንዲት ልጅ የሚደረገው ቀዶ ጥገና ከ500 ሺህ ብር በላይ እንደሚያስወጣም ነገራት እናትየውም እጅግ ከምድንገጧ የተነሳ ምስኪን ስለሆንኩና ልጆቼን ለማዳን ምንም ገንዘብ ስለሌለኝ ልጆቼ በዚህ ይሞታሉ፣ እያለች በሐዘንም ተዋጠች። በመቀጠልም ወደ ዳኛው ሄደችና ያንን ምስኪን ሰው እንዲፈታላትም ተማጸነች። ላደረገላትም ድጋፍ እጅግ አመሰገነችው። በመጨረሻም ልጆቿ ሊሞቱ እንደሆነም ነገረችው። ሰውዬውም ምክንያቱን በጠየቃት ጊዜ በሆዳቸው ውስጥ አደገኛ በሽታ እንደተገኘ፣ ቀዶ ጥገናውም 500 ሺህ ብር እንደሚያስወጣም ገለጸላት። ሰውየውም የእያንዳንዱ ቀዶ ጥገና ወጪ ለመሸፈን ፈቃደኛ መሆኑም ገለጸላት። እንዲህም አላት አይዞሽ ፈጣሪ ለልጆች ሕይወት መዳን ምክንያት የሆነኝ የሆናልም አላት። ዳኛውን በሰውየው ንግግር እጅግ ተገረመ። እንዲህ አይነት ቀዶ ጥገና ከፍተኛ ገንዘብ እንደሚያስፈልገው እያወቀ እንዴት ሊረዳቸው ፈለግም አላት። ሰውየው በሕይወት ዘመን ሁሉ ለልጆቹ ብሩህ ተስፋ ለመፍጠር ከፍተኛ ሀብት እንዳከማቸም ነገራት። ነገር ግን ልጆቹ ካገቡ በኋላ እንደረሱትና በጭራሽ እንደማይጠይቁትም ተናገረ። ስለዚህም ይህንን ቤተሰብ ለመርዳት ወስኖ ሀብቱን በሙሉ ለድሆች ለመስጠትና ለልጆቹ ምንም ላለማስቀረትም ወሰነ ወደ ህክምና ማዕከል ሄደ ሴቶቹም ቀዶ ጥገና ተደረገላቸው በፈጣሪ ፍቃድ ከሞትም ተረፉ ህይወታቸው ከበፊቱ እጅግ የተሻለም ሆነ እናትየውም በዝግታ እያለቀሰች ለሰውየው እንዲህ አለችው ገና ልጆቼ በመጀመሪያ የእድገት ደረጃ ላይ እንዳሉ ፈጣሪ ይህንን አዘጋጀልህም አለችው ሰውየውም ለመልሱ የደረሰበሽን ፍጹም አትዘንጊ አንቺ በክፉ ብታይሁም ፈጣሪ ዘንድ መልካም ነውም አላት። ይህ ሰው ልጆቹ ቢረሱትም የዚህ ዓለም ፈተናዎች ምስኪንናትና ልጆቹን ከመደገፍ አላገዱትም። ይልቁንም ያለውን ሀብት በሙሉ ለእነርሱም ሰጠ። የዛሬው ታሪካችን ይህን ይመስል ነበር። በዚህ ታሪክ ምን ተሰማችሁ? እስኪ ሀሳባችሁን ኮሜንት ላይ ማስቀመጥ እንዳትረሱ። በሌላ ቪዲዮ እስከማገኛችሁ ሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።